የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፀባኦት ቅድስት ስላሴ ካቴድራል እየተከበረ ነው የሚገኘው ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል ምንተስኖት እንደምን ቆይተሃል አንተ ባለህበት በመንበረ ፀባኦት ቅድስት ስላሴ ካቴድራል ያለው የስቅለት በዓል በምን መልኩ እየታሰበ ነው በቤተ መቅደስ ያለው ስነስርአትስ ምን ይመስላል የተመለከትከውን አጋራን አመሰግናለሁ። በድጋሚ እንኳን አደረሳችሁ። በአብይ ጾም የመጨረሻው ሳምንት ላይ ነው የምንገኘው። ሰሞነ ሕማማት በዚህ ወቅት ከሚከበሩ ታላላቅ በዓላት መካከል አንዱ የሆነው የስቅለት በዓል ላይ ነው የምንገኘው። ኢየሱስ ክርስቶስ ለሰው ልጆች ሲል በመስቀል ላይ የከፈለውን ዋጋ በማሰብ የሚከበር ታላቅ በዓል ነው የስቅለት በዓል። በመስቀል ላይ ፍቅር ተገልጧል፣ ሰላም ተገልጧል፣ ይቅርታ ተገልጧል። እነዚህን ታላላቅ እውነቶችን የምናከብርበት ለሰው ልጆች ሲል የተገረፈበት፣ የተሰቀለበት፣ ጎኑን በጦር የተወጋበት፣ የሸዋ አክሊል የደፋበትና መከራ መስቀልን የተቀበለበትን ዕለት በማሰብ አሁን እኔ እዚህ በምገኘው በመንበረ ፀባኦት ቅድስት ስላሴ ካቴድራል በርካታ ምእመናን ተገኝተዋል። እንግዲህ ምእመናንና ማህበረ ካህናቱ በጋራ በመሆን ከሌሊት ጀምሮ ይህንን ታላቅ ስነ ስርዓት እያከናወኑ ነው የሚገኙት። ከቅዱስ ፓትሪያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት እንዲሁም በርካታ ምእመናን በተገኙበት በዚሁ በቅድስ ስላሴ በመንበረ ጸባኦት ቅድስ ስላሴ ካቴድራል ይህ ታላቅ የስቅለት በዓል እየተከበረ ነው የሚገኘው። ስለዚህ የቤተ መቅደሱ ስነ ስርዓት ምን ይመስላል፣ ከዚህ የስቅለት በዓል የሰው ልጆችስ ያገኙት ነገር ምንድን ነው የሚለውን ነገር ሊነግሩን በመንበረ ጸባኦት ቅድስ ስላሴ ካቴድራል ስብከተ ወንጌል የሆኑት መምህር ዳዊት ተስፋይን ጋብዣቸዋለሁ። መምህር እንኳን አደረሰዎት። ለጊዜው እጅግ በጣም አመሰግናለሁ። እንግዲህ ምንድነው እየተከናወነ ያለው ስነ ስርዓት? በዚህ በስቅለት በዓልስ የሰው ልጆች ያገኙት ነገር ምንድነው? እሺ አመሰግናለሁ። በመጀመሪያ ህዝበ ክርስቲያኑ እንኳን ለዚህ ታላቅ በዓል በሰላምና በጤና አምላካችን እግዚአብሔር አደረሰን። እንግዲህ በቤተ ክርስቲያናችን አሁን እየተከናወነ ያለው መጻሕፍተ ኦሪትና ሐዲሳት ነው፣ በዋናነት እየተነበበ ያለው እንግዲህ በመጀመሪያ አባቶቻችን በቅዱስ ያሬድ የተደገፈ ዜማ አለ። በዜማ መጀመሪያ ለከሀይል ለአንተ ክብር ምስጋና ይገባል ብለው በስግደት ይጀምሩና ከዛ በመቀጠል መጻሕፍተ ነቢያት ወይ መጻሕፍተ ኦሪት የሙሴ መጻሕፍትን እናነባለን። እነዚህ መጻሕፍቶች ምንድናቸው ነው ስለ ክርስቶስ ድኅነት አዳኝነት፣ ስለ ክርስቶስ መሰቀል የተነገሩት መጻሕፍቶች ያለ ነዛን እናነባለን። በመቀጠል የነቢያት መጻሕፍት በተጨማሪ አሁንም የኢሳያስ የኤርምያስ የሌሎችም ነቢያት እናነባለን። አሁንም በእነ ኢዮብ በእነ ሰሎሞን የተነገሩት የዛሬን ቀን የሚመለከቱ መጻሕፍቶችን እናነባለን። ይህን ካነበብን በኋላ ወደ ሐዲስ ኪዳን እንመጣለን። ወደ ሃይማኖት አብ እንመጣለን። ከሃይማኖት አብ በኋላ የእመቤታችን ተአምር የተአምረ ኢየሱስ የሚባል መጽሐፍ ማለት ስለጌታችን ኢየሱስ ክርስቶስ ከልደቱ እስከ ዛሬዋ እለት ጠንቅቆ የያዘ መጽሐፍ አለ፣ እሱም ይነበባል። በመጨረሻ ላይ ወደ ወንጌል እንመጣለን ማለት ነው። መዝሙረ ዳዊት ሶስት መስመር አለች። ያቺ በዜማ በቅዱስ ያሬ ዜማ እንል እና ወደ ወንጌላት እንሄዳለን። በዛሬው እለት ከጠዋት ጀምረው የሚነበቡት ወንጌላት አራቱ ወንጌላውያን በአንድ ጊዜ ይነበባል ማለት ያለመቋረጥ ማቴዎስ ይነበባል፣ ቀጥሎ ማርቆስ፣ ቀጥሎ ሉቃስ፣ ቀጥሎ ዮሐንስ። ይህንን ካልን በኋላ ደግሞ ጽንአዛቲ የሚባል አለ። ጽንአዛቲ ምንድን ነው?

አይዛብ ወይ ደግሞ አይሁድ እጄ እና እግሬን ቸነከሩኝ። በነብዩ ዳዊት የተነገረው እንደሚቸነከር እንደሚወጋ የተነገረው ትንቢት እሱ ነው። በዚህ ማስሪት ነበረ የሰው ልጆች የተደረገው ነገር ምንድን ነው? በመስቀሉ ሰው ምንድን ነው ያገኘው? በዚህ ክብረ በዓል መልካም ነው። ቅድም አንተም ገልጸዋል። ዓለም በዚህ ቀን ያገኘችው ሰላም ነው። ሰላሙ ሲባል አዳም ከበደለ በኋላ እግዚአብሔርና ሰው፣ ሰውና መላእክት፣ ሰው ከራሱ ከሰውነቱ ስጋና ነብስም ተጣልተው ነበረ? እነዚህ ነገሮች ሰላም ያገኙት ሰውና እግዚአብሔር የታረቀ ሰውና መላእክት የታረቁት ሰው ከራሱ ከስጋና ነፍስ የስማሙ ዕለት በዛሬው ዕለት ነው። ዓለም ሰላምን ያገኘች እፎይታን ያገኘች በዛሬው ነው። እንግዲህ ዘጠኝ በዓላት አሉት ሁላችን እንደምናውቃቸው የየታ የሐዲስ ኪዳን በዓላት የሚባሉት። ከሁሉ ትልቁ በዓል ግን የዛሬው ነው። ለምን? የሰው ልጅ ሰላም ያገኘበት ከእግዚአብሔር ጋር የታረቀበት ፍጹም ድህነትን ያገኘበት ቀን ስለሆነ ይሄ ዕለተ ዓርብ ከስምንቱ ቀናት በተለይ ደግሞ ይህ ትልቅ በዓል ነው። ይህ በዓል ግን እንዴት እናከብረው፣ እናከብረዋለን ከተባለ ሌሎች በዓላት በዝማሬ፣ በመዝሙር፣ በሌላ በተለያየ የምናከብራቸው ይህ ቀን ግን የምናከብረው በመስገድ ለእግዚአብሔር ስርዓት አምልኮን በመፈጸምና እየሰገድን የምናከብረው እናከብረው በዓል። መምህር ዳዊት ተስፋዬ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። እኔም በዓሉ መልካም በዓል ያደርግልን። ከዚህ አጋጣሚ እንግዲህ ምእመናን በዓላት እየመጡ ነው። በተለይ በፋሲካ ነዳያንን እንድናስብ ከእነሱ ጋር በዓላችን እንድናከብር ከነሱ ጋር ሆነን ተካፍለን በልተን በዓሉን እንድናከብር መልእክቴ ነው። እግዚአብሔር ይስጥልኝ። በመንበረ ፀባኦት ቅድስት ስላሴ ካቴድራል እንግዲህ የስቅለት በዓል በደመቀ ሁኔታ እየተከበረ ነው የሚገኘው። አሁን የስድስት ሰዓት የስግደት ስነስርአት እንግዲህ ግብረ ሕማማቱ እየተነበበ ምእመናኑ ያንን ተሰጦ እየተቀበሉ በደመቀ ሁኔታ በቤተመቅደሱና ከቤተ መቅደሱ ውጭ የስቅለት በዓል እየተከበረ ነው የሚገኘው። በቀጣይ የሚኖሩ ሁነቶችንም እንደዚሁ እየተከታተልን በምሽት የዜና ወጃችንም ወደ እናንተ ወደ ተመልካቾቻችን የምናደርስ ነው የሚሆነው። ለጊዜው ግን ያለው መረጃ ይህን ይመስላል። አመሰግናለሁ። ምን ተስኖት ለመረጃ፣ መልካም ጊዜ ይሁንልህ። በዚሁ በመንበረ ፀባኦት ቅድስት ስላሴ ካቴድራል ቤተ ክርስቲያን ያለው የኢየሱስ ክርስቶስ የስቅለት መታሰቢያ አከባበር ምን እንደሚመስል በተንቀሳቃሽ ምስል እናጋራችሁ።